በጣ የመጨረሻውን ኬሞ የወሰድኩኝ ው ከዚህ ህንፃ እግዚአብሔር እግዚአብሔር ከዚህ ህንፃ ነው ያደረፈኝ። ህንፃው ተደርምዞ ወዳጆቼ ሁሉ ሰው ው እሱ ትልቅ ነው። አመስግኑልኝ፣ እልል በሉልኝ፣ ጸልዩልኝ። አምላክ ያላዘፈረኝም። ጠላት ምንም ያክል ቢለፋ አላዘፈረኝም። በኔ ምክንያት ሁሉ ሰው ተርፏል። ሁሉ ሰው ተርፏል። በኔ ምክንያት ሁሉ ሰው ተርፏል። ና መልከው። አምላክ ትልቅ ነው። ሰማይ ምድር የፈጠረ የዘላለም አባት እግዚአብሔር በማይታወቅበት ሀገር ስሙን ጠርቼ አላሳፈረም። ወዳጆች ስሙ አድኖኛል። ሪካርድ አርጉ፣ ለምስክርነት ይሆናል። ሪካርድ አርጉ፣ አድኖኛል ላትኛክምኝ ወዳጆች፣ እየሱስ እግዚአብሔር ያ ከሞት ያዳነኝ እየሱስ፣ በሞት ጣር ውስጥ ባለው ሰዓት የደረሰልኝ እየሱስ ዛሬም ደርሶልኛል፣ ደርሷል። ማሳፍር እኔ ይጣጥ ዘማሪ ምስራች ነኝ። ምን ያክል ለእግዚአብሔር መንግስት ለእግዚአብሔር መንግስት እንደማስፈልግ ዛሬ ገብቶኛል። ምክንያቱም እግዚአብሔር ከብዙ ነገር ሞተ አበቃ ከተባለ ነገር አድኖኝ ይሄ የመጨረሻውን ኪሞ እየወሰድኩኝ ዛሬ በባንኮክ ታይላንድ ውስጥ ትልቅ የሆነ የመሬት መንቀጥቀጥ ተነስቶ እግዚአብሔር ከሀይኛ ፎቅ ላይ በደረጃ ወርጄ ወደታች ስሙን እየጠራሁ ጌታ ሆይ አንተ የተናገርከኝ ይሄንን አይደለም። ጠላት ይዞረኛል እንጂ አያገኘኝም እያልኩኝ ነበር። ወርታቸው ወርተትና ላይቭ ላይ ሪከርድ ያረጋችሁኝ ላይቭ ገብቼ ነበር። ሳለቅስ የነበረው እግዚአብሔርን እያመሰገንኩኝ፣ እግዚአብሔርን ከፍ እያደረግኩኝ ነው እግዚአብሔር ስላተረፈኝ። ብዙ ሰው ተገብቷል፣ ብዙ ሰው ወደ ሆስፒታል ገብተዋል። እኔ ግን አሁንም እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ገና ለብዙ ትውልድ ተርፋለሁ። ገና ብዙ ትውልድ ከጨለማ መንግስት እናጠቃለሁ። ስለዚህ በጣም ደህና እንደሆንኩኝ ላወራችሁ ነው የመጣሁት። እግዚአብሔር ይባርካችሁ።

ጋር ነው የሚያመልኩት። እነሱ ስዕል ነው የሚያመልኩት። እኔ ግን ሰማይና የፈጠረውን ኢየሱሴን ጠርጬ እዚህ ደርጃለሁ። አባቴን ጠርጬ እዚህ ደርጃለሁ። ወገኖቼ እግዚአብሔር አድርጎኛል፣ አመስግኑ፣ ጸልዩልኝ። አሁን ጸልዩልኝ። ጠላት በብዙ እየተገዳደረን ነው፣ እየተፈታተነን ነው። ያው በመጨረሻው ሰዓት፣ በመጨረሻው ሰዓት፣ በመጨረሻው ሰዓት ወዳጆቼ፣ በመጨረሻው ሰዓት ወደ ሀገሬ ልመጣ የመጨረሻውን ኬሞ የወሰድኩኝ ው ከዚህ ህንፃ እግዚአብሔር እግዚአብሔር ከዚህ ህንፃ ነው ያደረበኝ። ህንፃው ተደርምዞ ወዳጆቼ ሁሉ ሰው ው እሱ ትልቅ ነው። አመስግኑልኝ፣ ልልበሉልኝ፣ ጸልዩልኝ። አምላክ አላሳፈረኝም። ጠላት ምንም ያክል ቢለፋ አላሳፈረኝም። በኔ ምክንያት የሁሉ ሰው ተርፏል። የሁሉ ሰው ተርፏል። በኔ ምክንያት የሁሉ ሰው ተርፏል። የምናመልከው አምላክ ትልቅ ነው። ሰማይ ምድር የፈጠረ የዘላለም አባት እግዚአብሔር በማይታወቅበት ሀገር ስሙን ጠርቼ

ደከመኝ ወዳጆች፣ ኢየሱስ አፎያ። እግዚአብሔር ይመስገን። ያ ከሞት ያዳነኝ ኢየሱስ በሞት ጣር ውስጥ ባለው ሰዓት የደረሰልኝ እየሱስ ዛሬም ደርሶልኛል። ደርሷል። ማሳፍር